አንድ ጥያቄ ከመጠየቅ ልጀምር። ይህንን መኪና በስንት የምታገኙት ይመስላችኋል? በጭራሽ እንደገመታችሁት አይደለም። መኪናው በጣም ርካሽ ነው። ከቢዋይዲ ዋጋ ጋር በሚስተካከል ሁኔታ አሁን ላይ በቻይና ለሽያጭ ቀርቧል። በእርግጥም መኪናው አስደናቂ መኪና ነው። እንደምትመለከቱት ሰባት ሰዎችን አንቀባሮ መጫን የሚችል ሲሆን በነዳጅም በኤሌክትሪክም የሚሰራ መኪና ነው። ነገር ግን ሃይብሪድ አይደለም። ይህ እንዴት ሊሆን ይችላል? ነዳጅ እየተጠቀመ ኤሌክትሪክም እየተጠቀመ ሃይብሪድ ነው እንጂ ሊባል የሚችለው ትሉኛላችሁ። በእርግጥም መኪናው ፉል ኤሌክትሪክ የሚባል መኪና ነው ነገር ግን ነዳጅም ይጠቀማል። በጀነራል ሞተርስ እና በውሊንግ የተሰራው ይህ መኪና በዋጋው አማካኝነት ዓለምን እያነጋገረ ነው። በእርግጥም ዝቅተኛው የኤሌክትሪክ መኪና የቱ ነው ተብሎ ቢጠየቅ ቢዋይዲ ሴጉል ነው ብሎ የማይመለስ ሰው አይኖርም። ነገር ግን በሚኒቫን ደረጃ ዝቅተኛው የሚባለው መኪና ይህ መኪና ነው። ውሊንግ ሆንግያንግ ኢአርኢቪ ኢአርኢቪ የተባለው ምህፃረ ቃል ኤክስቴንድድ ሬንጅ ኤሌክትሪክ ቬሂክል የሚባል ሲሆን ነዳጁን የሚጠቀምበት ምርጥ ኢንጅን ተገጥሞለታል ከሁሉም የሚገርመው ነገር ደግሞ ሌተስት የሚባሉ መኪኖች ያሏቸው ፊውቸር ያለው መኪና ነው ሰልፍ ማኔጅመንትን ጨምሮ ይህ መኪና እንዳሉት አይነት ፊውቸር ያላቸው የአውሮፓ የተለያዩ መኪኖች ውድ መኪኖች ናቸው ይህ መኪና ግን በርካሽ እየተሸጠ ምርጥ ምርጥ የሚባሉ ፊውቸሮች ተገጥመውለታል። ሌላው የሚገርመው ነገር ደግሞ ቅድም እንደነገርኳችሁ መኪናው ነዳጅ ይጠቀማል። ነገር ግን ሃይብሪድ የምንለው መኪና አይደለም። ምንም እንኳን መኪናው ነዳጅ የሚጠቀም ቢሆንም ነዳጁን ለሬንጅ ኤክስቴንደርነት አገልግሎት ብቻ ነው የሚያውለው። አሰራሩም ግልጽ ነው። የተገጠመለት ኢንጂን ባትሪውን ቻርጅ ያደርጋል። ባትሪው ደግሞ ሞተሩን ያንቀሳቅሳል። በቀጥታ ኢንጂኑ መኪናውን አይነዳም ወይም አያሽከረክርም። መኪናውን ፓወር የሚያደርገው ባትሪው ነው። በአጠቃላይ ኢንጂኑ እንደ ጄኔሬተር ወይም ኦልተርኔተር የሚያገለግል ነው። ከዚህ ሁሉ ደስ የሚለው ነገር መኪናው በነዳጅም በኤሌክትሪክም እየተጓዘ ፉል ኤሌክትሪክ በሚል ስም ወደ ኢትዮጵያ መግባቱ ነው። ሁላችሁም እንደምታውቁት ደግሞ ኢትዮጵያ ውስጥ ለኤሌክትሪክ የሚከፈለው ቀረጥ ሌላ ነው። ለሃይብሪድ መኪኖች ደግሞ የሚከፈለው ቀረጥ እንደዛው ሌላ ነው። ስለዚህ ይህ መኪና ነዳጅ እየተጠቀመ ሃይብሪድ በሚል ስም ወደ ኢትዮጵያ አይገባም። ፉል ኤሌክትሪክ በሚል ነው ወደ ኢትዮጵያ የሚገባው። ይህ ለእኛ ትልቅ ዕድል ነው። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ። ዛሬ እንደምትመለከቱት ውሊንግ ሆንግያንግ ኢአርኢቪ የተባለውን ሚኒቫን ይዤላችሁ መጥቻለሁ። መኪናው ለካርጎ አገልግሎትም ለሰው ጭነትም በጣም ቤስት የሚባልለት መኪና ነው። ዋጋውን ስትሰሙ ደግሞ እጅግ ትደመማላችሁ። ይህን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ስለ መኪና ማወቅ የምትፈልጉ ከሆነ ላይክ፣ ሰብስክራይብ የደውል ምልክቷን ተጫ ተጫኑ የተከበራችሁ የቻናሌ ቤተሰቦች አሁንም ደግሜ የምነግራችሁ የዚህን መኪና ዋጋት ስትሰሙ እጅግ ትገረማላችሁ። አስቀድሜ ግን ስለ መኪና የተወሰኑ ነገሮችን ልንገራችሁ። መኪናው ከእንደነ ሊ አውቶ ጋር የሚወዳደር መኪና ነው በፊውቸር ደረጃ፣ በመጫን አቅም ደረጃ ደግሞ መሃከለኛ ሚኒቫን ከሚባሉት መኪኖች ጋር በሙሉ ይወዳደራል። ካምፓኒው እንደገለጸው ከሆነ ከነዳጁ ሞዴል ወይም ከዚህ በፊት ከተመረተው መኪና 15% ያነሰ ነው። የአሁኑን ዳይሜንሽን ስነግራችሁ ርዝመቱ 4515 ሚሜ ሲሆን ስፋቱ ደግሞ 1725 ሚሜ ነው። ቁመቱ 1790 ሚሜ ሲሆን ዊል ቤዙ ደግሞ 2850 ሚሜ ነው። ዊል ቤዝ ማለት ከጎማ ጎማ ያለውን ስፋት ይወክላል። የመጫን አቅሙን በተመለከተ አምስት ሰው እንዲጭን አደርጋችሁ ከበስተኋላ ብዙ ዕቃ እንዲጭን ማድረግ ትችላላችሁ። ከፈለጋችሁ ደግሞ ከፊት ለፊቱ ለሰው ብቻ እንዲጭን አድርጋችሁ ከበስተ ኋላ በጣም ብዙ ዕቃ እንዲሸከም ማድረግ ትችላላችሁ፣ ማለትም ለካርጎ አገልግሎት ብቻ። በሌላ መልኩ ደግሞ ሰባት ሰዎችን አንቀባሮ እንዲይዝ አድርጋችሁ ለቤተሰብም ሆነ ለሌላ አገልግሎት መጠቀም ትችላላችሁ። ይህም በከስተማይዜሽን ደረጃ በጣም ምርጥ የሚባል ቦታ ያሰጠዋል። በተለይም ለስራ አገልግሎት ተመራጭ የሚባል መኪና ነው። ይኸው መኪና ሶስት የሚደርሱ ትሪም ሌብሎች አሉ ሲሆን ቤዚክ ትሪም ሌብሉ ብዙ ፊቸሮች የሌሉት ሆኖ በቀላሉ ዋጋ የቀረበ ነው። ማለትም አንድ ኤርባግ እና የተለያዩ ፊቸሮች ተቀንሰውበታል በቤዚክ ፊቸሩ። በትልቁ ትሪም ሌብል ደግሞ ስምንት ኢንጅ ተች ስክሪን የተገጠመለት ሲሆን ሁለት ኤርባጎች አሉት። ሬር ቪው ካሜራ፣ ሬር ፓርኪንግ ሴንሰር፣ ኤልኢዲ ላይቲንጎች እና መሰል ፊቸሮች አሉት ሬክታንጉላር ኤር ኮንዲሽኒንግ የመሳሰሉም ሌሎች ፊቸሮች አሉት። መኪናው 1.5 ሊትር LBH Petrol ICE ኢንጂን ከኮፈኑ በታች ተገጥሞለታል። ይህም እነ ሱዝኪ ዲዛይር እና ሱዝኪ ስዊፍት ካላቸው አቅም በጣም የተሻለ ነው። ነገር ግን ኢንጂኑ እንደ ጀነሬተር ብቻ ነው የሚያገለግለው መኪናውን አይነዳም። መኪናውን የሚነዳው ባትሪው ነው። ባትሪውን ቻርጅ የሚያደርገው ደግሞ ኢንጂኑ ነው። የመኪናውን ፒክ ፓወር ስንመለከት 70 ኪሎዋት ማለትም 94 ኤችፒ ማመንጨት ይችላል። ቶርኩን ስንመለከት ደግሞ 180 ኒውተን ሜትር ነው። ለዚሁ መኪና የተገጠመለት ባትሪ ሊቲየም አይን ፎስፌት የተባለ ሲሆን 85 ኪሎዋት አወር አቅም አለው። በባትሪው ብቻ 50 ኪሎ ሜትር መጓዝ ይችላል፣ በአንድ ጊዜ ቻርጅ ማለት ነው። መኪናው 55 ሊትር ፊውል ታንክ ያለው ሲሆን በአጠቃላይ በባትሪ እና በኢንጂኑ 1000 ኪሎ ሜትር መጓዝ ይችላል። ይህም በጣም ትልቅ ነው። የተከበራችሁ የቻናል ቤተሰቦች እንደሰማችት እንደሰማችሁት መኪናው በጣም አስደናቂ የሚባሉ ፊቸሮችን ይዞ ነው የመጣው። በተለይም በጣም ብዙ የነዳጅ ካፓሲቲ ያለው ሆኖ ሳለ ግን መኪናው የሚወሰደው ልክ እንደ ኤሌክትሪክ መኪና ነው። ኢትዮጵያ ውስጥ ሲገባም በኤሌክትሪክ መኪና ስለሆነ ለሃይብሪድ መኪኖች የሚወጣው ቀረጥ ይቀራል ማለት ነው። በጣም አስደናቂ ነው። ሙሉ ለሙሉ የነዳጅ መኪና ማለት ይቻላል። እንደነገርኳችሁ 8.5 ኪሎ ዋት ባትሪ ብቻ ነው የተገጠመለት። ስለዚህ መኪናው በጣም ነዳጅ ነው ብንል ይቀላል ማለት ነው። የሚያጋድለው ወደ ነዳጅነቱ ነው። ነገር ግን የነዳጁ ጉልበት ቀጥታ ጎማውን ስለማያሽከረክር፣ ድራይቭ ስለማያደርግ መኪናው የሚወሰደው በኤሌክትሪክ መኪና ነው ማለት ነው። ስለዚህ ፉል ኤሌክትሪክ መኪና ብለን የምንወስደው መኪና ነው። ነገር ግን 55 ሊትር ያክል ፊውል ታንክ ያለው መኪና ነው። ሁለቱ ሲቀናጁ ደግሞ 1000 ኪሎ ሜትር እንግዲህ ይጓዛል ማለት ነው። ይህም በጣም አስደናቂ የሚባሉ ነገሮችን አካቶን የመጣው እስካሁንም በኢትዮጵያ ውስጥ የመጀመሪያውን ሪቪው ነው እኔ እየሰጠው ያሉት። በነገራችን ላይ ቻናል ቤተሰቦች ለእናንተ ስል የማላደርገው ነገር የለም። በጣም ብዙ ቦታዎች እየገባው ከቻይና ሁሉ በጣም እየተጻጻፍኩ ነው የምገኘው ማለት ነው፣ አዳዲስ ነገሮችን ለእናንተ ለማምጣት ማለት ነው። ይህ አዲሱ መኪና በጣም አስደናቂ ነገር ነው ይዞ የመጣው ኢትዮጵያ ውስጥም ይገባል ተብሎ ነው የሚታሰበው፣ ምክንያቱም ፉል ኤሌክትሪክ የሚባል መኪና ከመሆኑ አንጻር ማለት ነው። ነገር ግን እንደነገርኳችሁ መኪናው 1.5 ሊትር የሚያክል እንግዲህ ፔትሮል ኢንጂን የተገጠመለት መኪና ነው። ይህም ከነሱ እስኪ ቢዘር ሁሉ የተሻለ ነው። ዋጋውን ስትሰሙ ደግሞ ሁላችሁም በእርግጠኝነት ትገረማላችሁ። እስ የፊውል ኮ ኢኮኖሚውን እንመልከት። የፊውል ኢኮኖሚውን ስንመለከት 100 ኪሎ ሜትር ለመጓዝ 242 ሊትር ብቻ ነው የሚፈጅበት ማለት ነው። መኪናው በጣም አስደናቂ ነው። የተከበራችሁ የቻናል ቤተሰቦች በመጨረሻም ስለዚህ መኪና ዋጋ ልንገራችሁ። የመኪናው ዋጋ ለመስማት ሁላችሁም እንደጓጓችሁ ተስፋ አድርጋለው በጣምም ያጓጓል ማለት ነው። የቢዋይዲን ዋጋ ሁላችሁም የምታውቁት ነው። ከእሱ ጋር አነጻ አነጻጽሬ በደንብ አድርጌ ነግራችኋለሁ። ቢዋይዲ 75 ሆርስ ፓወር ያመነጫል። ውሊንግ ሆንግ ያንግ ደግሞ ዛሬ እንግዲህ ሚኒቫን የነገርኳችሁ ከዚህ በላይ ማመንጨት ይችላል። ስፒዱ 130 ኪሎ ሜትር ፐር ሀወር ነው። እንደምታውቁት ነው እንግዲህ ፋስት ቻርጂንግ ያው፣ እነዚህ ነገሮች ተመሳሳይ ነው የሚሆኑት። ሌላኛው እንግዲህ ዳይሜንሽኑ ያኛው መኪና ውሊንግ ወንጊያንግ በጣም ነው የሚበልጠው። ረዘም ያለ መኪና ነው እንደምትመለከቱት ማለት ነው። ሌላ ለነገራችሁ የምፈልገው ምናልባት ለማነጻጸር እንዲመቸኝ ቤስት ቤስት የሚባሉ ሬንጁን እንመልከት። ሬንጁ የቢዋይዲ ሴጎል 405 ኪሎ ሜትር ነው። ረጅም የሚባለው 305 ኪሎ ሜትር የሚጓዝም አለ። 405 የሚጓዘውን እንኳን ብንወስድ እንግዲህ ይሄኛው ውሊንግ ወንጊያንግ የሚጓዘው 1000 ኪሎ ሜትር ነው፣ በሁለቱም አንድ ላይ ተቀናጅቶ ማለት ነው። ቢዋይዲ ሳይጎል ግን 400 አምስት ኪሎ ሜትር ነው ሬንጁ። አንድ ጊዜ ቻርጅ ተደርጎ ማለት ነው። ያኛው አንድ ጊዜ ቻርጅ ተደርጎ እና 55 ሊትር ነዳጅ ፉል ተደርጎ አንድ ሺህ ኪሎ ሜትር ይጓዛል ማለት ነው። አዲስ ቴክኖሎጂ ነው። በጣም ነው የምትወዱት። ይሄንን ቴክኖሎጂ በእርግጠኝነት ራሳችሁም ሪሰርች መስራት ትችላላችሁ። እንግዲህ መኪናው ከአምስት እስከ አራት ሰዎችን የመጫን አቅም አለው። ባለ አምስት በር እንደሆነ ሁላችሁም ታውቃላችሁ። አራት ሴት ነው አራት ሰው ነው በአጠቃላይ አንድ ሕጻን ካላካተታችሁ በስተቀረ ይሄ መኪና እንግዲህ ቢዋይዲ ሴጉል አራት ሰው ማስቀመጥ የሚችለው የአሁኑ ግን እንግዲህ እንደነገርኳችሁ ውሊንግ ሆንግያንግ ከአምስት እስከ ሰባት ሰው መጫን ይችላል እንደፈለጋችሁት ለካርጎ መጠቀም ከቻላችሁ ወንበሩን ቀነስ ቀነስ አድርጋችሁ ብሎኑን ፈታፈት አድርጋችሁ ቀነሳችሁ እንግዲህ ለካርጎ እየተጠቀማችሁ በመቀነስ ያንን ማስፋት ትችላላችሁ። ነገር ግን በዚህ ቢነጻጸር በፍጹም አይገናኙም። ዋጋቸው የተወሰነ ተቀራራቢ ስለሆነ ነው አይደሉም። እኛ ኢትዮጵያ ውስጥ መኪና የምንገዛው ለስራ እስከሆነ ድረስ ከፈለግን ወደ ካርጎነት ቀየረ ነው ከፈለግን ለራይድ የምንጠቀምበት መኪና ሆንግያንግ ይህኛው መኪና በጣም ተመራጭ ነው። ዋጋውን ስነግራችሁ እንግዲህ አስመጪዎች እንደምትቋምጡ በእርግጠኝነት ልፈርምላችሁ እችላለሁ ማለት ነው። የተከበራችሁ የቻናል ቤተሰቦች አሁን ዋጋው ልንገራችሁ። መኪናው ሶስት ትሪም ሌብሎች እንዳሉት ነግሬያቸዋለሁ። የመጀመሪያው ትሪም ሌብል 9400 ዩኤስዲ ማለትም የአሜሪካን ዶላር የሚሸጥ ሲሆን ሁለተኛው ትሪም ሌብል ደግሞ 9830 ዩኤስዲ ማለትም የአሜሪካን ዶላር አሁን ላይ እንደሚሸጥ ተነግሯል። ማለት ኦልሬዲ ለገበያ ቀርቧል። ትልቁ የሚባለው 10100 ዩኤስዲ እንደሆነ ተነግሯል።